ሰላም ጤነስ ጥል ውዴ ቻናል ቤተሰብ ተከታታዮች፣ በፋኖን እንግዲህ ለማስታረቅም ለማደራደርም ብዙ ጊዜ ቢሞከር እስካሁን ድረስ ሳይሳካ እንደቀረ መረጃዎች እየወጣ ይገኛል። በተለይ በዘመነ ካሴ በሀብቴ ወልደ ምሬ ወዳጀንና እንዲሁም ደሳሌ በአንድ ጥምረት በአንድ ጉሩፕ ሲገኙ፣ እንዲሁም ደግሞ መከተው ማሞ ደረጀ በላይ እስክንድር ነጋ እና ማስረሻ ሰጤን ጨምሮ በላይኛው ጉሩፕ ይገኛሉ። ነገር ግን በሁለቱ ፋኖና ፋኖ ያለውን ክፍተት ለማጥበብ ብዙ ጊዜ ጥረት ተደርጎ በዚህም እንግዲህ ሽማግሌ እስከ መላክና እስከ መነጋገር እንዲሁም እስከ መደራደር ደረጃ ደርሰው እንደነበረ የወጡት መረጃዎች የሚያመላክት ጉዳይ ሆኖ፣ ነገር ግን እስካሁን ድረስ እልባት ያላገኘ ሆኖ ተመልክተነዋል። በተለይ በጎጃም በነ ዘመነ ካሴ እንዲሁም ደግሞ በጎንደር በነ ሀብቴም ጨምሮ የሚመራው ቡድን። በወሎ ምሬ ወዳጀነ የሚምረው እንዳለ ሆኖ በተለይ ደግሞ በሸዋ ያሉት እነመክተሙ እነ ደረጀ በላይ እስክንድር ነጋ ማስረሻ ሰጤ እንዲሁም በሌላ ግሩፕ በአንድ ላይ ሆኖ በሀሳብም በአደረጃጀትም በአላማም እንግዲህ በአንድ ላይ የሚሰሩ ይሆናል እነዚህ ግን በሁለታቸው መካከል ያለውን ክፍተት ለማጥበብ ጊዜ ሽማግሌዎችን ልከው ለመነጋገር ለመደራደር ጥረት ተደርጎ ነበር ነገር ግን ፍጻሜ እስካሁን ድረስ ሳያግኝ እንደ ቀረ የወጣው መረጃ የሚያመላክት ጉዳይ ነው እዚህ ጋር ይዘን ቀጥታ የምናልፈው ሻእቢያ እንግዲህ ቡሬ ላይ ተብሎ በሚታወቀው ከኢትዮጵያ ወቀታ ወደ አሰብ የሚያገናኘው መንገድ ላይ የሚገኘው ቡሬ ከፍተኛ በተለይ እዚህ በፊት በህዋት ጊዜ ተደርጎ በነበረበት ጦርነት እንግዲህ ይታወቃል። አዛ ላይ ቆፈረችውን ከፍተኛ ምሽግ በከፍተኛ አመራሮች ጉብኝት እያደረጉ ይገኛል። በተለይ ሻእቢያ ከፍተኛ አመራሮች ወይም ካድሬዎች ይህን ምሽግ ጉብኝት እያደረጉ ይገኛል። እንደነ መሰረተ ልማት እያዩት ማለት ነው። ይህን የሚያመላክተው ጉዳይ የኢትዮጵያን የኤርትራ ጦርነት የማይቀር ጉዳይ መሆኑን እያመላከተ ይገኛል። ይህን ምሽግ ጉብኝት ያደረጉበት ምንስ ቢሰሙ ነው የሚለው ራሱ እንዳለ ሆኖ አዚ በፊት ተመልክተናል። በተለይ ደግሞ አሰብ የሚገኘው ከፍተኛ የሚጠቅማሉ የተባሉትን እያጓጓዘ ወደ አስመራ እንደሆነ ስንመለከት አይተናል። በዛሬ ሁለት ደግሞ ቀጥታ ቡሬ ላይ የሚገኘው ምሽግ በጉብኝት ላይ ይገኛሉ ማለት ነው። ስለዚህ የኤርትራና የኢትዮጵያ ጉዳይ የማይቀር ጉዳይ እንደሆነ በግልጽ እያየንበት ይገኛል። ሌላኛው አንድ አባት እንግዲህ በፋኖ መገደሉ ይመለከታል። በተለይ አባ መርሃ ጸድቅ ተብሎ የሚታወቀው በፋኖች ነው የተገደለው። የሃይማኖት መሪ በተለይ ታደለ ስመኝ ተበጀ ማተቤ እና ሁነኛው አንተ ነ የሚባሉ ታጣቂ የፋኖ ኃይሎች እንደገደሉት ነው መረጃች የሚያመላክተው። በተለይ ይህ የሃይማኖት መሪ አባት ማርሃ ጸድቅ ከፋኖ ጎን በመሰለፍ የቆለውንም የደጋውንም ሲያስታርቅ እንደነበር ከራሱ ከፋኖች መረጃ ያገኘ ነው ያመላክታል። ነገር ግን ወደ አንዱ አደላ በሚል ምክንያት እስከ መጨረሻው እንደሸኙት ይመለከታል። በተለይ ፋኖን በመደገፍ ከነበረበት ቤተ ክህነት በመውጣት ቀጥታ ከፋኖ ጋር በመሆን ፋኖችን በማስታረቅም በመምራትም አብሮ ሲሰራና ሲያገለግል እንደነበረ የራሳቸው የፋኖ መረጃ የሚያመላክት ጉዳይ ነው። ነገር ግን በመጨረሻ ወደ አንዱ አደላ በሚል ሰበብ ምክንያት በተለይ በታጠቁት በታደለ ስመኝ፣ ተበጀ እንዲሁም ሁነኛው በሚባሉ በሶስቱ ሰዎች እንደተገደለ የራሱ የፋኖ መረጃ የሚያመላክት ጉዳይ ነው። ሌላኛው እዚሁ ጋር አያይዘን ቀጥታ የምናልፈው ሰሜን ሸዋ ዞን አንጾኪያ ወረዳ ተብሎ በሚታወቀውና እንዲሁም በሌሎች ቀበሎች ላይ መከላከያ ባደረገው ድንቅ ኦፕሬሽን ከፍተኛ የሆነ ቁሳቁሶች ቁሳቁሶችና ትጥቆች መማረኩ መረጃዎች ያመላክታል። በተለይ ሰሜን ሸዋ ላይ ሲንቀሳቀስ በነበሩት አንጾኪያ ወረዳና አካባቢው ላይ እንግዲህ ከፍተኛ ባደረገው ኦፕሬሽን ነው። በተለይ የሰነዶችን ጨምሮ ነው እንግዲህ ገቢ ያደረገው። ሌላኛው ጉዳይ ፋኑ ተቆጣጠራቸው የሚባሉ አንድም የለም። በተለይ በተለይ ለምን አብነት ያህል ማንሳት እንችላለን። በተጨባጭ አሁን ባለበት ሁኔታ ከባህር ዳር ወደ መሸንቲ፣ ከመሸንቲ መራዊ፣ መራዊ ቡሬ፣ ዳንግ ላይ ያን ብንሄድ አንዳ ችም ከነዚህ ከተሞች የተቆጣጠረው የለም። በሞጣ ድረስ ከአዴት ያሉትን ብናይ እንዲሁም የለም። ሀሙሲትን ብንሄድ፣ ስለዚህ ቀጥታ የፋናውን ትግሉ ያለው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ እያየ ነው ያለው፣ ሶሻል ሚዲያ ላይ ነው። እዛ ውጭ ግን መከላከያ ቀጥታ ምንትን መቆጣጠር የለበትም። ጫኮች ሁሉም መቆጣጠር ያለበት አይመስለኝም። ለምሳሌ ላብነት ያህል እነዚህን የጠቀስኳቸው እነዚህ ከተሞች ካልተቆጣጠረ ጫካውን እንደ እንስሳ መከላከያ ገብቶ የሚጠብቅበት አንዳችም አይኖርም። ነገር ግን ለምሳሌ ሜጫ በነ ዘመን ይመራን ተብሎ የሚታወቀው መራዊን ካልያዘ፣ አዴትን ካልያዘ፣ ብራቃትን ካልያዘ የቱን ነው የያዘው? ቡሬ ዳንግላ እያለ ይቀጥላል። እነዚህ ሁሉ በመከላከያ እጅ እንዳሉ መረጃዎች እያየ ነው ነገር ግን አንዳችም ከነዚህ ውስጥ ራሱ የተቆጣጠረው ነገር እንደሌለ እየተመለከትን ነው። ስለዚህ ፋኖ አሁን ያለበት ሁኔታ በዚሁ መገንዘብ አለብን ማለት ነው። እነዚህን ከተሞች ካል ያዘ የቱ ነው አሁን ትግሎ ላይ ያለው የያዘ ብለን ለማውራትም ለመናገርም ድፍረት የሚኖረን? ስለዚህ ፋኖች አሁን ትጥቃችሁን ወደ መንግስት፣ ወደ አቅረብላች ሰላም ንግግርና ድርድር መቅረቡ ለክልልም ለሀገር እረፍት ነው። አሁን የሀገር አጀንዳ ዘን ምንንቀሳቀስ ያለብን አሰብ ያስፈልገናል። ቀይ ባህር ያስፈልገናል። ኢኮኖሚያችን ማፋጠን ያስፈልገናል እንጂ ድህነትን ታቅፈን ዛሬ ስለ ስልጣን የምናወራበት ጉዳይ ያለን ኢኮኖሚ የሚፈቅድልንም አይመስለኝም። ደግሞም አይፈቅድልንም። በዛ አንጻር ብንረዳው ጥሩ ነው። ምክንያቱም አሁን ፋኖ ያለበት ሁኔታ በግልጽ እያየ ነው። ዘመን ሐብቴ ምሬና ደሳይ አንድ ግሩፕ፣ ሌሎች ደግሞ መከተው ደረጀ፣ እስክንድር እና ማስረሻ ሰጥ በሌላኛ ሆነው እንዲህ እየተናጠ በሚገኝበት ሰዓት ፋኖ ስለ አማራ ህልና ይታገላም ብሎ ማውራቱ ትንሽ ወጣ ያለ ነው። ምክንያቱም እነዚህ አንድ የሆኑ ነበር በአስተሳሰብ በአመራር በሂደት በራእይ በሚሽን የሚባሉት ነገሮች እነዚህ ሁሉ እኮ አንድ የሆኑ ነበር። ነገር ግን እስካሁን ድረስ ከፍ ያለው ደሴ ለምንድን ነው የተሸኘ? ከፍ ያለው ደሴ ማለት መከተው ማሞ ለነደረጀ እና እስክንድር በእነዚህ አስተሳሰብና በነሱ ራእይ አብሮ የሚደግፍ ስለሆነ ነው። ይሄ ግልጽ እኮ ባያየንበት ሀድ ነው። የነዚህን ራእይ ስለሚደግፍ ነው። ከፍ ያሉ ደሴ የመከተውን የነ ደረጀን የነ እስክንድር የነዚህን ሀሳብ ስለሚደግፍ የነሱ ጎራ ስለሆነ ነው በእነ ሀብቴ ወልዴ ወዲያው የተሸኘበት ምክንያት ስለዚህ ይህም ያመላክተው ጉዳይ ጉሩፕ የፈጠረ አንድ ያልሆነበት አንድ ወጥ ያልሆነበትን መልኩን እያየን ያለ ነው። ስለዚህ የሚያስፈልገን ሰላም፣ ንግግር፣ ድርድር ነው ቸው